በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን አደራችሁ? በያላችሁበት የዓለም ዳርቻ ሁሉ ፍጹም የእግዚአብሔር ሰላም ከእናንተ ጋር ይሁን። ዛሬ እንግዲህ ጥቅምት ሰላሳ ቀን የሚከበሩ የቅዱሳን በዓላትን እናስባለን ማለት ነው። እንግዲህ እግዚአብሔር አምላካችን ከቅዱስ ማርቆስ ከቅዱስ ዮሐንስ እንዲሁም ከሌሎቹ ቅዱሳን ሁሉ በረከት ያድለን። ቪዲዮውን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ከዚህ በመቀጠል ወደ ጸሎታችን እንሂድ። በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ጥቅምት ሰላሳ ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ ቅዱስ ማርቆስ ዘአንበሳ በዚች ዕለት ከሰባ ሁለቱ አርድእት አንዱ የሆነ ወንጌላዊ ሐዋርያ ሰማዕት ዘአንበሳና ርእሰ ሊቃነ ጳጳሳት የተባለ ቅዱስ ማርቆስ ተወልዷል። ቅዱስ ማርቆስ እናቱ ማርያም አባቱ አርስጦቦሎስ ይባላሉ። በልጅነቱ ኦሪትንና የዘመኑን ጥበብ ሥጋዊ በሚገባ ተምሮ ክርስቶስን ከቤተሰቦቹ ጋር ተከትሏል። የመጀመሪያ ስሙ ዮሐንስ ሲሆን ከመቶ ሀያው ቤተሰብ በእድሜው በጣም ትንሹ እርሱ ነበር። ለሦስት ዓመታት ከጌታ እግር ስር ተምሮ በበዓለ ሐምሳ ጸጋ መንፈስ ቅዱሱን ተቀብሎ ለሐዋርያዊ አገልግሎት ብዙ ደክሟል። በተለይ የግብፅና የኢትዮጵያ ቤተ ክርስቲያን አባት ነው፤ ክህነትን ያገኘነው ከእርሱ ነውና። ቅዱስ ማርቆስ 16 ምዕራፍ ያለው ወንጌሉን ሲጽፍ ኪሩብ ገጸ አንበሳ በቀኝ ሊቀ ሐዋርያት በግራ ሆነው ይራዱት ነበር። ቅዱሱ ከቅዱስ ጳውሎስ ከበርናባስና ጴጥሮስ ጋር ተጉዟል። ከብዙ ስቃይና መከራ በኋላ ሰሜን አፍሪካ አካባቢ አረማውያን ገድለውታል። ይህች ዕለት የልደቱ መታሰቢያ ናት። ዳግመኛ በዚህ ቀን የቅዱስ ማርቆስን ወላጆች እናስብ ዘንድ ይገባል። ቅዱስ አርስጦቦሎስ የጌታ ቅን አገልጋይ የነበረ ቅድስት ማርያም ቅዱስ አርስጦቦሎስ ወይም አባቱ፣ የጌታ ቅን አገልጋይ የነበረ ቅድስት ማርያም ወይም እናቱ ከሰላሳ ስድስቱ ቅዱሳት አንስት አንዷ ጌታችንን ያገለገለች ቤቷ ለሐዋርያትና ለጌታ በመስጠት ያበረከተች ቅድስት ናት። ቤቷም ወይም ጽርሐ ጽዮን የመጀመሪያዋ ቤተ ክርስቲያን ስትሆን ይህቺ ቤት መንፈስ ቅዱስ ወርዶባታል። የእመቤታችን ግንዘትም ተከናውኖባታል። እግዚአብሔር ከሐዋርያው ቅዱስ ቤተሰብ በረከት ያድለን። ቅዱስ ዮሐንስ መጥምቅ ቅዱስ ወንጌል ላይ ከእመቤታችን ቀጥሎ የዘካርያስን ቤተሰብ ያህል ክብሩ የተገለጠለት ፍጡር ይኖራል ብሎ መናገር ይከብዳል። ቅዱስ ሉቃስ ወንጌሉን የጀመረው በዚህ ቅዱስ ቤተሰብ ነውና መንፈስ ቅዱስ እንዲህ ሲል አጽፎታል። ዘካርያስ ካህኑና ቅድስት ኤልሳቤጥ በሰውና በእግዚአብሔር ፊት ያለ ነቀፋ የሚኖሩ ጻድቅ ነበሩ ይላቸዋል፤ ሉቃስ 1:16 የሰውን እንተወውና በእግዚአብሔር ፊት ያለ ነቀፋ መኖር ምን ይደንቅ! ለዚህ አንክሮ ወይም አድንቆት ይገባል። እኒህ ቅዱሳን ባልና ሚስት ግን መካኖች በመሆናቸው ልጅ ሳይወልዱ ዘመናቸው አልፎ ነበር። እንደ ቤተ ክርስቲያን ትውፊት እድሜያቸው የኤልሳቤጥ ዘጠና የዘካርያስ መቶ ደግሞ ደርሶ ነበር። ፍጹም መታገሳቸው የተመሰገነ ጌታ ግን በስተ እርጅናቸው ከሰው ሁሉ በላይ የሆነ ትንቢት ለብቻው የተነገረለት ታላቅ ነቢይን ይሰጣቸው ዘንድ መልአከ ብስራት ቅዱስ ገብርኤልን ላከላቸው። ቅዱስ ዘካርያስ ሰው ነውና ከደስታ ብዛት በመከራከሩ ድዳ ሆነ። ቅድስቲቷ ግን መስከረም 26 ቀን ታላቁን ሰው ጸንሳ ለስድስት ወራት ራሷን ሰወረች። በስድስተኛ ወር የፍጥረት ሁሉ ጌታ በተጸነሰ ጊዜ የአርያም ንግሥት ድንግል እመቤታችን ደጋደጋውን ወደ ኤልሳቤጥ መጣች። ሁለቱ ቅዱሳት የእህትማማቾች ልጆች ናቸው። የአምላክ እናቱ ስትደርስና ሰላም ስትላቸው መንፈስ ቅዱስ በእናትና ልጅ ወርዶ ኤልሳቤጥ በምስጋና ዮሐንስ ደግሞ ገና በማህፀን ሳለ በደስታ ዘለለ ሰገደ። ከዚህ በኋላ በዚች ቀን ሰኔ ሰላሳ ተወልዶ አባቱ ዘካርያስ ዮሐንስ ሲለው አንደበቱ ተፈቶለታል። ቅዱስ ዮሐንስ ከተወለደ ሁለት ዓመት ከስድስት ወር በሆነው ጊዜ ሰብአ ሰገል በመምጣታቸው በእስራኤል ምድር የሚገኙ ሕፃናትን ሄሮድስ ቁዝ አስፈጀ። ትንሽ ቆይቶም አይሁድ ለሄሮድስ ስለ ቅዱሱ ሕፃን ነገሩት። ሲጸነስ የአባቱን አንደበት የዘጋ ሲወለድ ደግሞ የከፈተ ዮሐንስ የሚባል ሕፃን አለና እርሱንም ግደል አሉ። እናቱ ቅድስት ኤልሳቤት ይዛው ስትሸሽ ካህኑ ዘካርያ ስን ግን በቤተ መቅደስ መካከል ገድለውታል። አረጋዊት ኤልሳቤጥም ሕፃኑን እያሳደገች በገዳም ዚፋታ ለሦስት ዓመታት ቆይታለች። ቅዱስ ዮሐንስ አምስት ወይም ሰባት ዓመት ሲሞላው ግን እዚያው በበረሃ እናቱ አረፈች። ከሰማይ ዘካርያስና ስምዖን ወርደው ቀበሯት። ሕፃኑ ዮሐንስ ሲያለቅስ ድንግል ማርያም ስንት አገር አልፋ ሰማችው። እርሷም ስደት ላይ ነበረችና ከጌታችን ጋር በደመና ሄደው ድንግል አቅፋ አጽናናችው። ጌታንም እንውሰደው ይሆን አለችው። ጌታችን ግን ለአገልግሎት እስክጠራው እዚህ ይቆይ አላት። ባርካው አጽንታውም ተለያዩ። ቅዱስ ዮሐንስ ከዚህ በኋላ በዚያ ቆላ የግመል ጠጉር ለብሶ ጠፍር ታጥቆ ተባቶውን ቀጠለ። ለ25 ዓመታት በንጽህና ሲኖር ከምድር አራዊትና ከሰማይ መላእክት በቀር ማንንም አላየም። ይህችን ዓመፀኛ ዓለምም አልቀመሳትም። ከዚህ በኋላ ሰላሳ ዘመን ሲሞላው እግዚአብሔር ከሰማይ ተናገረው፣ ሂድ የልጅን ጎዳና ጥረግ አለው። ነቢያት ስለዚህ ነገር ተናግረው ነበርና ነው። አባቱ ዘካርያስም ወአንተኒ ሕፃን ነቢየ ልዑል ትሰመይ እስመ ተሐውር ቅድመ እግዚአብሔር ከመ ትጺሕ ሽፍኖት ብሎ መንገድ ጠራጊነቱን ተናግሮ ነበርና። ቅዱስ ዮሐንስ በዚያ ጊዜ በኃይለ መንፈስ ቅዱስ እየገሰገሰ ከበረሃ ወደ ይሁዳ መጣ። ያዩት ሁሉ ፈሩት፣ አከበሩት። ቁመቱ ቀጥ ያለ፣ ጽሕሙ እንደ ተፈተለ ሐር የወረደ ጸጉሩ፣ የቁራ ያህል የጠቆረ መልኩ የተሟላ ግርማው የሚያስፈራ ገዳማዊ ነውና ፈጥኖም ህዝቡን ለንስሐ ሰበከ። ለንስሐም በርካቶችን አጠመቃቸው። በዚህ አገልግሎት ለስድስት ወራት ቆይቶ ጌታችን ወደ እርሱ ዘንድ መጣ። ዮሐንስ ሰማይን ከነግሱ ምድርን ከነልብሱ፣ ልብሱ የያዘ ፈጣሪ አጥምቀኝ ብሎ ሲመጣ ደነገጠ፣ የሚገባበትም ጠፋው። እምቢ ጌታዬ፣ አንተ አጥምቀኝ አለው። ጌታ ግን ፈቅጄልሃለው አለው። አጠመቀው። በዚህ ምክንያት ይሄው እስከዛሬ መጥምቀ መለኮት ሲባል ይኖራል። ቅዱስ ዮሐንስ በመጨረሻ ሄሮድስን ገሰጸው። ንጉሱም ተቀይሞ ለሰባት ቀናት አሰረው። በዚህች ቀን ልደቱን ባከበረ ጊዜ ወለተ ሄሮዲያዳ በዘፈን አጥምዳ አስማለችው። እርሱም የታላቁን ነቢይ የራስ አስቆርጦ በውጭት አድርጎ ሰጣት። አበው እምሄሶ ለሄሮድስ ይብላል መሐላሁ ሄሮድስ መሐላውን በበላ በተሻለው ነበር። የቅዱስ ዮሐንስ ራሱ በራ ስትሄድ አካሉን ግን ደቀ መዛሙርቱ ቀብረውታል። እርጉም ሄሮድስ አንገቱን ካስቆረጠ በኋላ የመጥምቁ ቅዱስ ዮሐንስ ራሱ የጸጋ ክፍል ተሰጥቷት ጌታችን ወዳለበት ደብረ ዘይት ሄዳ በፊቱ ሰገደች። ቅዱሳን ሐዋርያት በአዩት ነገር ተገርመው እራሱን እጅ ነሷት። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ለቅዱስ ዮሐንስ ራስ የማስተማር ስልጣን ሰጥቶ አሰናበታት። በመላው ዓለም ለ15 ዓመታት ስትሰብክ ኖራ አረቢያ ውስጥ አርፋለች። ይህች ዕለት ለቅዱሱ አስተርዮተ ርእሱ ወይም ቅድስት ራሱ ከተሰወረችበት የተገለጠችበት ነው። ጥቅምት ሰላሳ ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ማርቆስ ሐዋርያ፣ ቅዱስ አርስጦቦሎስ ወይም አባቱ፣ ቅድስት ማርያም ወይም እናቱ፣ ቅዱስ ዮሐንስ መጥምቀ መለኮት፣ አባ አብርሃም ገዳማዊ፣ ቅዱስ ይስሐቅ ንጉስ። ወርሃዊ በዓላት፦ ቅዱስ ጎርጎሪዎስ ነባቢ መለኮት፣ ቅድስት ሶፊያ ሰማዕት፣ አባ ሳሉሲ ጻድቅ። እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ። ጴጥሮስም የደጁን መዝጊያ ባንኳኳ ጊዜ ሮዴ የሚሏት አንዲት አገልጋይ ትሰማ ዘንድ ቀረበች። የጴጥሮስ ድምፅ መሆኑን ባወቀች ጊዜ ከደስታው የተነሳ ደጁን አልከፈተችም። ነገር ግን ወደ ውስጥ ሩጣ ሄሮድስ በደጅ ፊት ቆሞ እንዳለ አወራች። ወስብሐት ለእግዚአብሔር።